ቤተሰብ እንዴት ናችሁ? ደህና ናቸው። ሩታ ስለመጣች እኔ በጣም ደስ ብሎኛል። የሆነ ለመናገር ማለት ነው በጣም ናፍቃኝ ነበረ ማለት በምንም ሁኔታ ትሆን ብቻ መምጣቷ በጣም ደስ ብሎኛል። እና ያው የሰጠችው አስተያየት እንግዲህ ማለት ነው ከሰማችሁት፣ እኛ የሰጠነው አስተያየት ነው የሰጠችው ማለት ነው። ነገር ግን እኔ የሆነ ለመናገር ቤተሰብ ጋር ነኝ፣ ቤተሰብ ጋር ሄዳለች ሲል አቤል የእውነት መስሎ የነበረው እሷ ደግሞ ማንም ሰው አያውቅም። እንግዲህ ቤተሰብ ጋር አደለሁም ብላ መጥታለች ማለት ነው። ነገር ግን የእኔ ቤተሰብ ቀስ ብዬ ልንገራችሁ ማለት ነው ያለችበት ግን ወዳጅነት ፓርክ ይመስላል። አይደለም? ሳትዋሹ ንገሩኝ እሺ። ወዳጅነት ፓርክ ነው ያለችው። ለእናንተ ብቻ ነው የተናገርኩት ለማንም እንደትናገሩ እሺ። ቤተሰብና ሩታ ደህና ናት። አዲስ አበባ ነው ያለችው። እሺ ቤተሰብ ሰምታችኋል። እና ቤተሰብ ማለት ነው። እና ሩታን ስላየኋት የሆነ ለመናገር በጣም ደስ ብሎኛል። እሺ የእኔ ቤተሰብ ማለት ነው እና ሩታ በጣም ደህና ናት፣ እግዚአብሔር ይመስገን። እና እኔ ይሄ ሰሞኑ ራሳችን አብሪሽ የት ነበርክ? መጀመሪያ ቁጭ አድርገን ለምን አላወራሃትም? አሁን ስትሄድ ለምንድን ወደዚህ የሆንከው? ጅብ ከሄደ ውሻ ጮኸ ያልነውን እንዳለ ነው ሩታ እያወራችሁ ማለት ነው። ስለዚህ የኔ ቤተሰብ መምጣቷ ብቻ ደስ ብሎኛል። ባወራችሁ ነገር ለእንዳለ አቤልንም አቤልን አታስጨንቁት፣ ማለት አቤልን የሚወቅሱ ሰዎች ማለት እሺ፣ ኤፍሬም ከአብሪሽ ጎን ነው እያለው ብዙ ሰዎች ከአብርሽ ጎን ነው ያሉት ማለት ነው። እና አብርሽ ጥፋትኛ እንዳልሆነ ነው እያደረጉ የነበሩት እና ሩታን ብቻዋን ነበረ። ነገር ግን ማለት ነው ያው የኔ ቤተሰብ እንግዲህ ምን ልበላችሁ፣ እኛ ብቻ እኛ አወራውን ደግማ ስላወራችሁ ሩታ ማለት ነው ምንም አይነት አስተያየት የምሰጠው የለም የዛሬ ቪዲዮ ላይ ማለት ነው። ምክንያቱም ምን መሰለ ከሌለ እንደዚህ የሆነ እንትንም ብታወራ ኖሮ ወይንም እያለችበት ሌላ ነገር ቢሆን ኖሮ እኔ እንትን ላለሁ፣ ግን እኛ ወራነው ሙሉን ቪዲዮ አዳምጫ ነው። እኛ ወራነው ደግማ ያወራችሁ። ስለዚህ አምሮባት ሽክ ብላ ስለመጣች ደስ ብሎኛል የኔ ቤተሰብ ማለት ነው። ሌላ ምንም አልላችሁ። እና እኔ ቪዲዮ ላይ የሆነ ነገርን ሲኖር ነው አስቴት ፍትፍት አድርጌ የምናገረው። ግን ሩታዬ ዛሬ ያወራችው ደግሞ እኛ ወራ ነን ስለሆነ ያወራችሁ ምንም ልል አልችልም። ደና ደሩልኝ፣ እወዳቸዋለሁ የእኔ ፋሚሊ፣ የኔ ቤተሰብ ማለት ነው። ነገ ደግሞ ማለት ነው በዛች ዙሪያ ያመጣለሁ ማለት ነው። ያቺኛው ቪዲዮ ለቃለች፣ ከትላንት ደት እዚህ ለቸው፣ የኔ ቤተሰብ ማለት ነው። ወንድሟ ምናምን ከነ እንትና ከነ ብሩኬ ጋር ተገናኝተው ማለት ነው ቪዲዮ ሰርቶ ነበረ፣ ግን ፕራይቬት አደረጉት እነሱ ማለት ነው። ዝም ብሎ ብርጩቅ ብርጩቅ ያደረጉትና ማለት ነው ቪዲዮን ገነ በደንብ ሳያዩት ነው የሚጭኑት። ከዛ በኋላ የሆነ አስተያየት ስንሰጠው ይደልታሉ ማለት ነው። እና ና፣ ዛሬም እንግዲህ ማለት ነው መጥታለች። ብቻ ውስጥ ገብቼ በደንብ አላየውም። ታውቃላችሁ፣ ከአብርሽና ከሩታ ከተለየች በኋላ ማለት ነው ብዙም እየገባው እያዩ አይደለም ቤቷ ና፣ በደንብ ሰምቼ ነገ ፈተፍታለሁ ማለት ነው። ሰላማችሁ ይብዛልኝ። የኔ ፋሚሊ ወዳችኋለሁ። ባይ ባይ።